ያደገ እኮ ነው ያለው። ዝም ብለህ እኮ ትሮጣለ ትሮጣለ ትሮጣለ። የተሳካውን ነገር ስታየው አሁንም ያስለቅሳል። አሁንም ገና ያልተቋጨ እዳና ፍዳ አለብን። ስለዚህ አቤቱ ጌታ ሆይ እዚህ ጋር በቃ በለኝና ህሊና ይነና ልቦናዬን አንተ ተቆጣጠር። ጠላቴ በርትቷል፣ ኃይሉን አጠንክሯል። ግፍ እንዲበዛና እንዲጨምር እየተጓዘ ነው። አምላክ ሆይ በውስጤ አንተ ኃይል እንዲኖር እርዳኝ። ማለት እኮ ይኖርብናል። አምልኮት ሲኖራችሁ መንበርከስ ስትጀምሩ የምታስቡት ሁሉ ቅን ይሆናል። ይሄ ዝም ብለን ተመላላሽ እግር ብቻ ከሆነ እና እንዲሁ ዝም ብለን ሰምተን የምንሄድ ከሆነ በውስጣችን የሚተከል አንዳች ነገር አይኖርም፣ ይቀማናል። ዲያብሎስ ቀማኛ ተብሏል በመጽሐፍ ቅዱስ ውስጥ። ስለዚህ ዕለት ዕለት ቤታችንም ውስጥ የአምልኮት ጊዜ ሲኖረን እጅህን ስትዘረጋ በዘረጋህበት እጅ ላይ ሌባው፣ ቀማኛው፣ ተንኮለኛው፣ ነጣቂው አንተ ኑሮ ላይ አንተ እድል ላይ ምንም ቦታ የለውም። እየሰማችሁን እዚህ አልደርስም ነበር፣ ስለምንዘረጋ ነው እዚህ የደረስ ነው። እግዚአብሔር ስሙ የተመሰገነ ይሁን። እጃችሁን ወደ አምላካችሁ ዘርጉ። ቤታችሁ ውስጥ የምትጸልዩት ጊዜና ሰዓት ይኑር። ግንባራችሁን፣ ራሳችሁን ዝቅ አድርጉና የመስገጃ ስዕል አዘጋጁ። እዛች ላይ ስገዱ። ከዛ በኋላ ቀና ስትሉ ከእግዚአብሔር ኃይልና መንፈስ ጋር ቀና ትላላችሁ። የዛን ጊዜ ጠላቱ ከእናንተ ጋር ያለው ዕድል በፍጹም የጨነገፈ ነው። ሰለስቱ ደቂቅ እኮ የመጨረሻው ጠላቶቻቸው እሳት ገብተው እንዲቆም ነበረ ትግላቸው። አሏቸው አሏቸው አሏቸውና በአምልኮታቸው መጡባቸው። አገር ገዥ ሆኑ። ተሰደው አገር ገዥ የሰው አገር ገብተው አገር ገዥ አደረጋቸው በሰው ሀገር ኖሮ አገረገዥ ሆኑ። ከዛ እንዴት አድርገን እናጥፋቸዋለን? የማጥፋ ዘዴ ፈለጉ። ፈለጉና ለንጉሱ የወርቅ ሀውልት ይተከልና እዛ እነሱ ሲገዱ ሲባሉ ስለማይሰግዱ ሌሊት ቀን የራሳቸው የሆነ መስገጃ ስላላቸው አሾክሻኪ ሞልቷል አለጎ እና ለንጉሱ እንዲህ ብለው አሾከሸኩ። ስለዚህ አይሰግዱምና በንጉሱ ክብርና በንጉሱ የጣዖት አምልኮት ውስጥ እንምጣና እንዲያልቁ ሥልጣኑን እንዲለቁ ማዕረጋቸው እንዲዋረድ በመጨረሻ ደግሞ በእሳት ተቃጥለው ከምድራችን ላይ ጸጋቸው እንዲገፉ እናድርግ ብለው ወሰኑባቸው። ኦሆ ኦሆ። የሰገደ የተንበረከከ አይዋረድም ይዋረዳል። ኧረ እባካችሁ በትክክል በሉ። ልጅ ይዋረዳል። ለዚህ ነው የተዋረድ ነው። ኑሮ ይቅደም አልክ፣ ኑሮ ጠላት አፈራ። እግዚአብሔር ይቅደም ብንል ኑሯችን ወዳጅ አፈራ ነበር። ተስገበገብን፣ ነጠቅን፣ ቀማን፣ ዋሸን ምናል ምናል፣ ውሸጣማ ማመጣለን። ከዛ በኋላ ለወርቁ ሁሉ የማይሰግድ ወደ እሳት ይጣላል የሚል አዋጅ አሳወጁ። ለሶስት ሰው ለሶስት ሰው ተብሎ ትልቅ ወርቅ ባከነ። ንጉሡንም በእብሪት እንዲሞላ አደረጉት። ከዛ በኋላ በሉ ስገዱ እምቢልታዊ ነፋ። ከበሮው ይመታ ዜማው ይዜም የጣውታው አምላክ ይመስገን እያሉ ሁሉም ሲያፈነድዱ ሶስቱ ሰዎች ብቻ ቀጥ ብለዋል። እግዚአብሔር ስሙ የተመሰገነ ይሁን። ቀጥ ማለት ትችላለህ ከእግዚአብሔር ጋር ስትሆን። እንዲህ ማጎንበስ አይደለም፣ ቀጥ ብለን ነው የምንሄደው። እየዋሸን አንሄድም። እውነት ይዘን ነው የምንሄደው። እየሰረቅን አንሄድም። እየሰጠን ነው የምንሄደው ማንን? እግዚአብሔርን። ልክ አደለን። በዚህ በሃያ አንደኛው ክፍለ ዘመን ውስጥ ያለን ክርስትናችን በጣም ብዙ ጉድለቶች የሞሉበት ነው። አረ አምተን ነው የምናድረው፣ ሲነጋ የተቀመጠልን ሐሜት ነው። ሰርቀን ነው የምናድረው፣ ሲነጋ የተቀመጠልን ስርቆት ነው። ዋሽተን ነው የምናድረው፣ ሲነጋ የዘመን የጊዜ የመሪዎች ውሸት ነው የሚጠብቀ። አንደበታችንን ዘመኑ ይከተላል። እነዛ ልጆች ቀጥ ብለው ቆሞ እሳት ተዘጋጀ። እረ ምንድን ማን ነው ያልሰገደው? ከዚህ ሁሉ ሕዝብ ውስጥ ያልተደፋ ማን ነው? አንተ እዚህ በሀገሩ ላይ ኃላፊነት የሰጣቸው የሶስቱ አውራጃ ገዥዎች ቀጥ ብለው ቆመዋል። በመጨረሻም ወደ እሳቱ ጣሏቸው። እሳት ውስጥም ሲገቡ ቀጥ ብለው ቆመዋል። እንዳውም አራተኛ ሰው ጨመረና እሳቱን ዝም የሚያደርግ ኃይል ለዛውም፣ የአማልክት አምላክ የሚመስል ኃያል ቅዱስ ገብርኤል የድንግል ማርያም ወዳጅ በመካከላቸው ተገኝቷል። ልጆች አሉ እነዚህ ልጆች በወንጌል የታነጹ። ዝም ብሎ በየመንደሩ የሚወራው ወሬ ተውት። ይሄ ግርማ ጠንቋይ ነው ምናምን ነው አስማት ነው ምናምን ነው የሚሉት። እነዚህ ይሄ ቡዳው ነው ይሄ ቡዳ የበላው ትውልድ አለ። ቡዳው እንዳይነካበት ነው ይሄ ውስጡ አብሮት የተወለደው እንዳይወጣበት የፈለገው ወሬኛ ነው እሱ። ወሬኛ ነው ትርጉም የለውም እሱ። ስለዚህ እንዲህ እንዲህ አይነት ሀሳብ እናንተም ካላችሁ ወደዛ ጣሉት፣ አያዋጣችሁም። ምክንያቱም ያለንበት የውጊያ ዘመን ነው። ይሄው ታየኩ። እነሱ እንዳሉት ከሆነ ይህን መቅሰፍት የሚከላከል ኃይል ለምን አልኖራቸውም ታዲያ? ጸሎትም ከሆነ ለምን ይሄን አልተከላከለም? የተለከፈ ትውልድ ነው። ከነልክፍቱ ነው የሚያወራው። ክብር የራቀው ነው። ኤካቦድ ነው፣ ክብር የራቀው ትውልድ ነው። እና ይሄ እንዲህ አይነት ዳፍንታ ሞሬ አትቀበሉ፣ እሺ?